ይህ አብይ ቀኝ እጅ ምስጢሩን፣ ዘረገፉት። ጠቅላዩ ከኤርትራ ጋር ስለገቡበት ውጥረት እስካሁን ያልተሰማ ሚስጥር አውጥተዋል። መረጃው ከፈረስ አፉ የሚያስብል በመሆኑም አነጋጋሪ ሁኗል። ታደምጡታላችሁ። የትግራይ ጊዜው አስተዳደር ጄኔራል ታደሰን የጦርነት ዝግጅት ክስ አስተባበለ። የትግራይ ጊዜው አስተዳደር ኮሚኒኬሽን ቢሮ ጄኔራል ታደሰ ወረደ የፌዴራል መንግስቱ በትግራይ ላይ ጦርነት ለመክፈት ዝግጅት እያደረገ ነው ማለታቸውን አስተባብሏል። እንመለስበታለን። ፊልድ ማርሻል ብርሃኑ ጁላ አንድ አነጋጋሪ ሰነድ ፈርመዋል። ሰነዱ ወታደራዊ ነው። ፊልድ ማርሻሉ የፈረሙት ሰነድ ሁለት ኃይሎችን ለማጥፋት ኢላማ ያደረገ ሳይሆን አልቀረም ተብሏል። የሰነዱን ይዘት ዘርዘር አድርገን እናደርሳቸዋለን። አወዛጋቢው ዶናልድ ትራምፕ ደባ ተፈጽሞብኛል በማለት ምርመራ እንዲጀመር ጠየቁ። ትራምፕ ይህንን ያሉት በተባበሩት መንግስታት ጉባኤ ላይ ባሰሙት ንግግር ነው። ሶስት ጊዜ ደባ እንደተፈጸመባቸው የተናገሩት ትራምፕ ድርጅቱ ጉዳዩን እንዲመረምርላቸው ጠይቀዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንጠናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ይህ አብይ ቀኝ እጅ ሚስጥሩን ዘረገፉት። ጠቅላዩ ከኤርትራ ጋር ስለገቡበት ውጥረት እስካሁን ያልተሰማው ሚስጥር አውጥተዋል። መረጃው ከፈረሱ አፉ የሚያስብል በመሆኑ አነጋጋሪ ሆኗል። አምባሳደር ሌንጮ ባቲ ስለ ኢትዮጵያና የኤርትራ ቀጣይ ጦርነት የኢትዮጵያ መንግስት ጦርነት የሚገባው የባህር በር ፈልጎ ሳይሆን የህዋትና የሻዕቢያ ጥምረት በእንጭጩ ካልተቀጨ ለማዕከላዊ መንግስት ስልጣን ስለሚያስፈራ ነው። በህዋት ውስጥ ባሉ ጠንካራ መስመር ተከታይ ኃይሎችና በኤርትራ መንግስት መካከል የተፈጠረው ያልተጠበቀ ጥምረት መሆኑን ተናግረዋል። አምባሳደሩ የግጭቱ ፊውዝ ያለው መቀሌ ውስጥ ነው ሲሉ የዓለም አቀፉ ማህበረሰብ ትኩረቱን ባሰብ ወደብ ላይ ብቻ ማድረጉ የግጭቱን ትክክለኛ ምንጭ እንዲስት ያደረገው መሆኑን በጽሁፋቸው ገልጸዋል። በአምባሳደር ሌንጮ ትንታኔ መሠረት በፌዴራል መንግስቱና በህዋት መካከል የተደረገውን የፕሪቶሪያ የሰላም ስምምነት የሚቃወሙት የህዋት አክራሪ ቡድኖችና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የጋራ ዓላማቸውን ለማሳካት በሚስጠር ተቀራርበዋል። ይህ ጥምረት በማኅበራዊ ሚዲያ ጽምዶ በሚል ስያሜ መታወቅ መጀመሩን አምባሳደሩ ጠቁመዋል። የዚህ ጥምረት ዋነኛ ግብ በአዲስ አበባ የሚገኘውን የፌዴራል መንግስት ማዳከምና ብሎም መጣል መሆኑን የሚገልጸው ትንታኔው ይህም በ1990ዎቹ መጀመሪያ ወደ አዲስ አበባ የተደረገውን የድል ጉዞ ለመድገም ያለመ ነው ብለዋል። ትንታኔው እንደሚጠቁመው የኢትዮጵያ መንግስት በኤርትራ በሚደገፉ የህወሓት አክራሪዎች የሚሰነዘርበትን ማንኛውንም ጥቃት በቀጥታ ከኤርትራ እንደመጣ ጥቃት እንደሚቆጠረውና ይህም ራሱን ለመከላከል ወታደራዊ እርምጃ እንዲወስ ሊያስገድደው ይችላል። እንዲህ ባለ ሁኔታ ውስጥ ኢትዮጵያ ያሰብ ወደብን የማግኘት ፍላጎቷን እውን የሚያደርጉ ሁኔታዎችን ልትፈጥር እንደምትችልም ተገልጿል። አምባሳደር ሊንጩ በጽሑፋቸው ሕወሓትና የኤርትራው ገዢ ፓርቲ ለረጅም ዘመናት የዘለቀ ወዳጅ ጠላትነት ግንኙነት እንደነበራቸው አስታውሰዋል። በአንድ ወቅት የመንግስቱ ኃይለ ማርያምን መንግስት ለመጣል አብረው የተዋጉት እነዚህ ኃይሎች በኋላም የበላይነትን ለመያዝ ባደረጉት ፍክክር ለሁለት ዓመታት የዘለቀ ደማዊ ጦርነት ውስጥ መግባታቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና ከኤርትራ ጋር የሰላም ስምምነት መፈረማቸው ከፌዴራል ስልጣን የተገፋውን ህወትን እንዳላስደሰተውና ይህም ለቀጣይ ችግሮች በር መክፈቱን ትንታኔው ያብራራል። እንደ አምባሳደር ልንጮ እምነት በአፍሪካ ቀንድ ሊፈጠር የሚችለውን ሰፊ ግጭት ለማስቀረት ዓለም አቀፉ ማህበረሰብ ትኩረቱን መቀየር ይኖርበታል። የመፍትሄው ቁልፍ የአሰብ ጉዳይ ብቻ ማተኮር ሳይሆን ጦርነት እንዲቀሰቀስ የሚፈልጉትን የህዋት አክራሪ ኃይሎች ላይ ተጽዕኖ መፍጠር ነው። አምባሳደሩ በተለይ እንደነጌታቸው አሰፋ ባሉ ግለሰቦች ላይ ያነጣጠረ ማዕቀብ መጣልና መሰል እርምጃዎችን መውሰድ የአክራሪዎቹን የጦርነት ፍላጎት ሊቀንስ እንደሚችል በመጠቆም ጽሑፋቸውን ደምድመዋል። የትግራይ ጊዜው አስተዳደር የጄኔራል ታደሰን የጦርነት ዝግጅት ክስ አስተባበለም። የትግራይ ጊዜው አስተዳደር ኮሚኒኬሽን ቢሮ ጄኔራል ታደሰ ወረደ የፌዴራል መንግስቱ በትግራይ ላይ ጦርነት ለመክፈት ዝግጅት እያደረገ ነው ማለታቸውን አስተባብሏል። ጄኔራሉ ከሰሞኑ ከተባበሩት መንግስታት ድርጅት የስደተኞች ኮሚሽን ባለስልጣናት ጋር ባደረጉት ውይይት በፌዴራል መንግስቱ ላይ የጦርነት ዝግጅት ክስ ማቅረባቸው በስፋት ተዘግቧል። ጄኔራሉ ያቀረቡት ክስ የፌዴራል መንግስት ወደ ትግራይ ለመግባት ዝግጅት እያደረገ ነው የሚል ስጋት ሲሆን ምንጩም ጽሕፈት ቤታቸውና የክልሉ ኮሚኒኬሽን ቢሮ ነው። ጄኔራል ታደሰ የፌዴራል መንግስቱ ላይ ያቀረቡት የጦርነት ዝግጅት ክስ በስፋት መዘገቡን ተከትሎ የጊዜው አስተዳደሩ ኮሚኒኬሽን ቢሮ ማስተባበያ አውጥቷል። የቢሮ ማስተባበያ ጄኔራል ታደሰ ከተመድ ስደተኞች ኮሚሽን ባለስልጣናት ጋር ባደረጉት ውይይት የፌዴራል መንግስቱ ለጦርነት እየተዘጋጀ ነው አላሉም ብሏል። ቢሮው ባወጣው የማስተባበያ መግለጫ ጄኔራሉ የፌዴራል መንግስቱ በጦርነት ወደ ትግራይ ለመግባት እየተዘጋጀ ነው አለ ማለታቸውን ቢያስተባብሉም ምንጩ ራሱ ያሰራጨው ቀደም ብሎ መረጃ ነው። ቢሮው ባሰራጨው መረጃ ጄኔራል ታደሰ ወረደ ፌዴራል መንግስቱ ወደ ትግራይ ለመግባት ዝግጅት እያደረገ ነው የሚል ስጋት እንዳላቸው ዘግቦ ነበር። ጄኔራሉ ለተመድ ባለስልጣናት በሰጡት ማብራሪያ በትግራይ በኩል ሰላምን ለማጽናት ፍላጎት ያለ ቢሆን ቢሆንም በፌዴራል መንግስቱ በኩል የጦርነት ስጋት እንዳለ መግለጻቸውን ጽሕፈት ቤታቸው አሰራጨው መረጃ ያመላክታል። ጄኔራሉ የፌዴራሉ መንግስት በትግራይ ላይ ጦርነት ለመክፈት ዝግጅት እያደረገ ነው ያሉት ህወሓት ጦርነት እንዳይታወጅ ማሳሰቢያ በሰጠ ማግስት ነው። ህወሓት ከቀናት በፊት ባሰራጨው መልእክት ትግራይ የወረራ ስጋት እንዳለባት በመግለጽ የፌዴራል መንግስቱ ጦርነት ከማወጅ እንዲቆጠብ ማስጠንቀቁ ይታወሳል። ጄኔራሉ በፌዴራል መንግስቱ ላይ የጦርነት ዝግጅት ከስ ቢያቀርቡ በትግራይ በኩል ምንም አይነት የጦርነት ዝግጅት የለም ማለታቸውን የጽህፈት ቤታቸው መረጃ ያመላክታል። ምንም እንኳን ጄኔራሉ በትግራይ በኩል ምንም አይነት የጦርነት ዝግጅት እንደሌለ ቢገልጹ አዲስ ኃይል አሰልጥኖ ማስመረቅን ጨምሮ በግልጽ የሚታዩ አዝማሚያዎች አሉ። የጊዜው አስተዳደሩና የህወሓት ከፍተኛ አመራሮች በቅርቡ ባወጡት የአቋም መግለጫ ለሁሉም አይነት ትግል ዝግጁ ነን ማለታቸው ይታወሳል። አመራሮቹ ከቀናት ስብሰባ በኋላ ባወጡት የአቋም መግለጫ ጦርነትን ጨምሮ ለማንኛውም ትግል ዝግጁ ነን ብለዋል። የትግራይ አመራሮች ለሁሉም አይነት አማራጭ ትግል ተዘጋጅተናል ያሉት ሰላም በአንድ ወገን ብቻ ይመጣም በሚል መሆኑን መገለጻቸው ይታወሳል። አስተዳደራቸው የጦርነት ስጋቶችን ለማስቀረት ከፍተኛ ጥረት እያደረገ መሆኑን ጄኔራሉ ተናግረዋል። ትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጄኔራሉ፣ ጊዜያዊ አስተዳደሩ በትግራይ ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ፣ ዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ አንድ አነጋጋሪ ሰነድ ፈርመዋል። ሰነዱ ወታደራዊ ነው። ፊልድ ማርሻሉ የፈረሙት ሰነድ ሁለት ኃይሎችን ለማጥፋት ኢላማ ያደረገ ሳይሆን አልቀረም ተብሏል። ስምምነቱ የተፈረመው በኢትዮጵያና ኬንያ መሃል ነው። ስምምነቱ ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋት የጎላ ፋይዳ ያለው መሆኑም ተገልጿል። ስምምነቱን የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጄኔራል ቻርልስ ካሃሪሪ ይፈርመዋል። ስምምነቱ ለቀጠናው ሰላም እና ደህንነት የጎላ አስተዋጽኦ ያለው መሆኑን ፊልድ ማርሻል ብርሃኑ ጁላ እና የኬንያ መከላከያ ጠቅላይ ኢታማጆር ሹም ጄኔራል ቻርልስ ተናግረዋል። በቀጣይም ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ በቁርጠኝነት ለመስራት ፍላጎት ያለው መሆኑን ኢታማጆር ሹም ጄኔራል ቻርልስ መናገራቸውንም ከኢትዮጵያ መከላከያ ሰራዊት መረጃ ያመላክታል። ኢትዮጵያና ኬንያ ከዚህን በፊት ወታደራዊ ስምምነ የተፈራረሙት በአውሮፓውያኑ አቆጣጠር ታሳስ 1963 ኬንያ ነጻነቷን በተቀዳጀችበት ዓመት ላይ እንደነበር ይታወሳል። ኢትዮጵያና ኬንያ ከዚህን በፊት ሽብርተኝነትን በጋራ ለመከላከል የሚያስችል ስምምነት ያላቸው ሲሆን ስምምነቱ ታጣቂዎችን አለማስጠለልን አስጠለልን ይጨምራል። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በሁለቱ ሀገራት ድንበር አካባቢዎች ላይ በስፋት እንደሚንቀሳቀስ ይጠቀሳል። ወታደራዊ ስምምነቱ የሁለቱ ሀገራት ድንበር አካባቢዎች የጋራ ስጋት የሆኑ የሆኑትን የኦነክሽንና አልሸባብን እንቅስቃሴ ለመቆጣጠር ያለመ መሆኑን እየተገለጸ ነው። በተያያዘ ዜና ኬንያ በታላቁ ህዳሴ ግድብ ምክንያት ውዝግብ ውስጥ የገቡት ኢትዮጵያና ግብጽ ችግራቸውን እንዲፈቱ ምክር ሐሳብ አቅርባለች። የኬንያ ፓርላማ ፈጉባኤ ሞሰስ ዋንታጉላ ግብጽ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ ባካታች ንግግር እንድትፈታ በኬንያ የግብፅ አምባሳደር ሃቴም ሆስኒ ጋር ዛሬ በተወያዩበት ወቅት ጠይቀዋል። ውዝግቡ ማንነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋንታ ጉላ ግብፅ በኢትዮጵያ ላይ ብቻ አተኮሯን በመተው ሁሉንም የተፋሰሱ ሀገራት ለጠረጴዛ ዙሪያ ንግግር እንድትጋብዝ ጠይቀዋል። አወዛጋቢው ዶናልድ ትራምፕ ደባ ተፈጽሞብኛል በማለት ምርመራ እንዲጀመር ጠየቁ። ትራምፕ ይህንን ያሉት በተባበሩት መንግስታት ጉባኤ ላይ ባሰሙት ንግግር ነው። ሶስት ጊዜ ደባ እንደተፈጸመባቸው የተናገሩት ትራምፕ ድርጅቱ ጉዳዩ እንዲመረምርላቸው ጠይቀዋል። በማህበራዊ ሚዲያቸው መልእክታቸውን ያሰሙት የአሜሪካው ፕሬዝዳንት ከቀዳማዊ መቤት ሜላንያ ትራምፕ ጋር አሳንሰር ሊጠቀሙ ሲሉ ማሽኑ መበላሸቱን አውስተዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሑፍ የሚያሳየው ማሽንና የድምፅ መቆራረጥ እንደነበር ጠቅሰው፣ ሶስት ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግስታት ባለስልጣናት ድምፅ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙ ለማስቻል ነው ሲሉ ምላሽ ሰጠዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያነሳ ግለሰብ ወደኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመዋል። ትራምፕ በትሩስ ሶሻል የገለጻቸው ሁኔታውን የተቹ ሲሆን ለተባበሩት መንግስታት ዋና ፀሐፊ አንቶኒዮ ጉተሬዝ ምርመራ እንዲካሄድ የሚጠይቅ ደብዳቤም እንደሚልኩ አስታውቀዋል። ትናንት በተባበሩት መንግስታት የሆነው በጣም አሳፋሪ ነው። አንድ ብቻ አሊያም ሁለት ብቻ ሳይሆን ሶስት ጊዜ ደባ ተፈጽመዋል። ይህ በግጥጥሞሽ የሆን አይድላም። ሶስት ጊዜ ነው ደባ የተፈጸመው። ለራሳቸው ሊያፍሩ ይገባል ሲሉ አነጋጋሪ ንግግር አድርገዋል።